የትን ቦታ ሄደህ ሱመያን አትፈልግ፣ በፍለጋ ሱመያን አታገኛትም። አቆ ተደበቀ ሲጠሩት አይሰማም። ሱመያ አድርግ ያለችን ነገር ከሱመያ ጋር ውሳኔ ወስነ ካደረግ ሱመያ እራሷ አንተ እንኳን አትሄድም ያለችበት ራሷ ልጆቿን ይዛ እንደምትመለስልህ መቶ በመቶ እርግጠኛ ነኝ። ይህንን ነገር እሰብበት። በውሳኔ ይጣ ከዚች ስር ወደዚች ብለህ ስትሄድ ይችኛይቱ ኦኦ ትላለች። እዚች ስር ስትመጣ ደግሞ ይችን እያገኘሀት አይደለም። ሁለቱንም እያያዝካችሁ አይደለም። እኔ አንዳንዴ ከሁለቱም ውጭ እንዳትሆን ብዬ እፈራለሁ። እንግዲህ ሱመያ እንዳያችሁት ዛሬ በለቀቀችው ቪዲዮ እኔ በጣም ነው የደነገጥኩት። በጣም እኔ በአሁኑ ተስፋ አድርጌ የነበረ ትንሽ ባህር ዳር መግባቱን ስታውቅ ተረጋግታ ወስና የምትቀበለው ሁሉ መስሎ ነበረ። ዛሬም መመክራት አለው፣ ነገም መመክራት አለው። ግን በሱ መያ ልብ ውስጥ አንድ ነገር አለ። ይህንን ነገር እንድትቀይር እኔ ማድረግ አልችልም፣ አልቻልኩምም። ሰዎች እኔ በቃ አየር ስትቀይር ሁሉን ነገር ስታደርግ ነገሮችን እረስታ ተስማምታ ከሰይድ ጋር የምትኖር መስሎ ነበረ። ግን አይደለም። አሁን ጭራሽ እሱ ወደ እሷ ወዳለችበት ቦታ እንዳይሄድ እያደረገች ነው ማለት ነው። ሲፈጠር ሰይድም ከዚህ በኋላ መሄድ የለበትም። ሱመያ አንድ እና አንድ ከሰኢድ የምትፈልገው ነገር አለ። እሱን ነገር ደግሞ ሰኢድ እስካላደረገው ድረስ ሱመያ ወደ ሰኢድ ልትቀርብ አትችልም። እኔ የቻልኩትን ደከምኩ፣ ለፋው፣ ሰደብኳት፣ ምናልኳት ዛሬ ራሱ በቃ መናገር የሌለብኝን ነገር ሁሉ ተናገሪያታለሁ። ግን ምንም ላደርግ አልችልም። ሱመያን ለማሳመን ሱመያን ወደ ራሱ የሚመልሰው ሰይር ነው። እንግዲህ ሱመያ አንድ ነገር እንዳደርግ ትፈልጋለች። እሱን ነገር ደግሞ እሱም ያውቃል። እኔ ይህንን ነገር ይሄ ነው ባለንም እሱ ራሱ ያውቃል ማለት ነው። ሃሉ አንድና አንድ ነገር ነው። እኔ በአሁኑ እመኑኝ ቀድሜም ስላወራዋት ቀድሜም ስለመከርኳት ተረጋግታ አስባበት ሰኢድ ጋር የሚታረቁ የሚስማሙ መስሎ ነበረ፣ እሱም ባህር ዳር ሲሄድ ማለት ነው። ግን ነገሩ እንደዛ አይደለም። ይኸው አሁን ጭራሽ እሷ ከባህር ዳርም ወደ ሌላ ቦታ ሂጅ አለው፣ ሌላ ቦታ ነው ያለሁት፣ ጭራሽ ሰኢድ እኔ ወዳለሁበት እንዳይመጣ ምናምን አለች ማለት ነው። እኔ በሱመያ አምናለሁ እተማመናለሁ፣ መቶ በመቶ ማለት ነው። ምንድን ነው እሱ አሁን ቤተሰብ የክርስትና እናት የክርስትና አባት ምንም ቢል፣ እሷንም ተጠማቂ ቢል፣ በዚህ ነገር ላይ ራሷን እንደማታስገባ አውቃለሁ። ራሷ ብዙ ውሳኔ መወሰን የምትችል ስለሆነች በዚህ ነገር ላይ አልፈራም። ያኔ አላህ ይጨመርበት በዲኑ፣ አላህ ጠንካራ ያድርጋት ነው የምለው እንጂ ሌላ ምንም አልልም ግን ሰኢድ ሱመያን መፈለግ ብቻ ትርጉም የለውም። አድርግ ያለችህን ሁን የምትልህን ነገር በሙሉ ተግባር ላይ አሉ አውል። አንተ ባህር ዳር ሂደህ ስለፈለግካት፣ የመመተ ስለፈለካት ከሀገር ከሀገር ስለሮጥክ ይሄ ነገር ሊሆን አይችልም። በዚህ ጉዳይ አድርግ የምትልህን ነገር በተግባር አድርገህ አሳያት። በተግባር አሳያት፣ ሁን የምትልህን ነገር ሁን ከዛ እስከ ልጆቿ እስከ ራሷ ትመለስልሃለች። ይህንን ነገር ለማድረግ አንተ ምን ከበደ? ምኑ ነው? እስኪ ምኑ ይከብዳል? ሁለት ወዶ የሚሆን ነገር የለም። እኔ እውነቴን ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አለ ሀገራችንን ሰላም ያድረገልን። እንግዲህ ረመዳናችንም እያለቀ ነው። አራት ቀን ወይ አምስት ቀን ነው የሚቀረብ ማለት ነው። አላህ በሰላም ጹመን የምንጨርስ አላህ ያድርገን። አጀራቸው ከተመዘገበ አመት አመት የምንደግም አላህ ያድርገን። ኸይሩን ነገር ሁሉ አላህ ይወፍቀን። ዛሬ እንግዲህ እኔ ትልቅ ተስፋ አድርጌ የነበረ ሰኢድና ሱመያ ይታረቃሉ አብረው ወደ ድሮ ማንነታቸው ወደ ድሮ ህይወታቸው ይመለሳሉ፣ ኢድንም አብረው ያሳልፋሉ ብዬ ነበር ግን የማይሆን ነው ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመን እኔ ትጠመቂያለሽ፣ ልጆችን ክርስትና ትነሳላችሁ ያሉን ማለት ነው። አሁን ስለገባን በቃ እንግዲህ ልጆችን ክርስትና ይነሱ፣ አንቺም ተጠመቂ እያሉኝ ነው ማለት ነው። ም ዛሬ ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው አንቺ መጠመቅ ነው የሚያስፈልግሽ አሉኝ ማለት ነው። ለልጆቼ ደግሞ ጧት ተነስተው እከሌ እናርጋት ክርስትናናት እና እከሌ ለምን አትሆንም እከሌ ትሁን እያሉ ጭራት ይድ አሁንም እደግምልሃለሁ። በጣም ነው የደጋገምኩት ይህንን ወሬ እባክን። እኔ አዩ መልክት ምልክሽ አሁን አሁን ያሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ ለምን እኔ ራሱ ገጠር የገጠሩ መንገድ በጣም እንግልታለሁ በጣም ማለት ነው። ስለዚህ አርፈክ ሂድ። ይሄው ደግሜ ልካለሁ። አርፈክ ሂድ፣ እንዳትመጣ፣ እንዳትመጣ ኮመንት ላይ በርታ ሳይድ ጎበዝ ምናምን ሲሉ እንትን እንዳት የልብልብ ተሰምቶ እንዳትመጣ አርፈክ፣ ወደ አዩ ተመለሰ። አዩንም እንዳታጣ እራስክንም እንዳታጣ እኛ ለኝ ለልጆችም ደግሞ ስትኖር ነው አይደለ? ስለዚህ አርፈክ ተመልሰክ ሂድ ማለት ነው። እኔ ይወላችሁ እየተናገር ያለው በኋላ በእኔ እንዳታሳብ፣ አንድ ነገር ብትሆን እኔ የለውበት ቀጥ ብለክ ወደ ባለቤትህ ተመለስ ማለት ነው። በጣም ነው የገረመኝ፣ እዛ ባህር ዳር ድረስ መምጣት ማለት ነው። እና አሁን እንግዲህ ያው እኔ ዛር ለም ያለው ወሳይድዬ እንግዲህ በቃ ፈለግ ፈለግ አድርገኝ፣ እንዴ እኔ ግራ የገባኝ ማለት ነው። ደግሞ ምን አለ የመን ማለት ነው። እንትን እዛ እንትን ምንድን ነው አደን ሲመጣ ባህር ጋር ቁሞ ነበር የሚፈልገኝ። አሁንም ደግሞ እዛ ባህሩ ጋር ምንድን ነው ያለው ለመዝናናት ሲመጡ አገኛቸዋለሁ እንዴ አንተ ከባህር ውጭ አልሄድም እንዴ እኔ እኮ እዛ የሄድኩት ወይ ሁለት ቀን ወይ አንድ ቀን ነው የሚሄደው ከዛ ውጭ አልሄድም እንዴ ባህር ባህር ውስጥ የምፈልገኝ እኔ አሳ ነኝ አሳ አጥማጅ ነኝ እኔ ምንድን ነኝ የምትፈልገኝ ባህር ውስጥ እንዲ አትሄድ በቃ ሌላ ቦታ ግን ሌላ ሌላ ሀገር ስትሄድ ባህር ጋር እንዳትፈልገኝ። እኔ ባህር ጋር አልሄድም። እኔ ከዚህ በኋላ ባህር ያለበት አልሄድም፣ ባህር የደረሰበት አልደርስም። እንደ ቆመ በቃ ሁሌ እስከምትመጣ እጠብቃታለሁ፣ ሁሌ ስትዝናና ይላል አልሄድም። እኔ ከዚህ በኋላ ባህር ጋር እንዳትሄድ። እንደ በንቴ ተነሳ ባህር ጣለውኝ። እኔ በጣም የገረመኝ ነገር ማለት ነው፣ እኔ ደጋግሜ ነው ያየሁት ቪዲዮ ማለት ነው። እውነት ነው። እኔ ተስፋ አደርጋለሁ። እኔ እንግዲህ የሰው ልጅ ተስፋ ያደርጋል፣ አላህ ነው የሚያሳካው እኔ ሱመያን ወላይ ኔንጃ ምን እንደምላችሁ፣ እኔ ከልቤ ነው የምወዳት እንድትከፋም እንድታዝንም አልፈለግም። ከሱመያ ጋር በብዙ ምክንያት እንመካከራለን። መክራት አለው ሰርባት አለው ቆጣት አለው ብዙ ነገር አደርጋለሁ። ግን ደግሞ እሷ ልብ ውስጥ ያለውን ነገር እኔ እንዴት አድርጌ ላፍርስ እንዴት አድርጌ ላጥፋው? አጠገቤ እንደ ድሮ ብትሆን ብዙ ነገር እኔ ከጭንቅም ከሁሉም ነገር እዚህ ቦታ ላይ ያለች ማውጣት ትችል ነበረ። ግን አሁን እኔ ሩቅ ነኝ እሷ ሩቅ ናት። በስልክ ሁሉ ነገር በቃ ለእሷ ምንም እንደማይመስል እሺ ትለኛለች፣ ግን ምንም አታደርገውም። ይህንን የማታደርግበት ምክንያት አንድ ነገር ሊሆን ይችላል። እሱንም ደግሞ ሰይር ነው ለዚህ ምክንያት ማፍረስም ማጠንከርም ያለበት ሰይር ነው። እመኑኝ በአሁኑ ሰይር ነው። ይልቅስ አሁን እሱ ባህር ዳር ሩጦ እንደሄደ እኔ ቀድሜ ስለሰደብኳት ሰኢር ባህር ዳር ከመሄዱ በፊት ቀድሜ ሁሉን ነገር ስላረኳላት ስለነገርኳት ሀሳቧን ቀይራ ከሰኢር ጋር የምትታረቅ መስሎ የነበር። ሰዎች ግን ሱመያ እንደዛ እያደረገች አይደለም፣ ጭራሽ እየራቀች ጭራሽ እየሮጠች ነው ያለችው። ሱመያ ሰኢድ እንዳደርገ የምትፈልገው አንድ ነገር አለ። እሱን ነገር ሰኢድ አድርጎ በተግባር ያሳያት ከዛ ልጆቿንም እሷ ሚዛ እንደምትመለስ እርግጠኛ ነኝ እኔ ይህንን ነገር መቼም ምን መናገር አይጠበቅብኝም እሱም ያውቃል ሁለት ወዶ አይሆንም አሁን ለሷ ይሄ የሚፈልገው ነገር አልተዋጠላትም በየቦታው እየሄደ የሚፈልጋት አያገኛትም እቃ አይደለች አንድ ቦታ እንዳስቀመጣት አጣጣ አትጠብቀውም ሰውናት ተንቀሳቃሽ ናት ትንቀሳቀሳለች ትሄዳለች በየቦታው በቃ እዚህ ላይ ዲካም ነው ትርፉ እሱም ዝም ብሎ በማይሆንበት ቦታ የሄደ ችግር ውስጥ ከሚገባ አሁን ባለችው ሐሳብ እኔ አዩጋ ጋር ተመልሰህ ተቀመጥ። አሁንም የእውነት ክሎሮክስ ሽንጠጪ ያለችው እንግዲህ ምን እንደሆነ ለእሱዬ ግልጽ ነው። አሁን ከዚህ በኋላ ወደ ገጠር መሄድ ልብን፣ ወደ የትም መሄድ ልብን። ተመልሰህ ቤትህ በሰላም በጤና ተቀመጥ። አንተም ነገሮችን ከዚህ በላይ አታክብድ፣ አታወዛዝግብ ገበ አታወዛግብ። ቁጭ ብለህ እሰብ፣ ምን ማድረግ እንዳለበህ ተረጋግተህ አስብበት። አዩጋና ዘች ጓደኛ ጋር ከሆነ ተረጋግተህ አስበህ ቁም ነገር ላይ ትደርሳለህ ብዬ አላስብም። ግን ብቻህን በቃ ለተወሰነ ጊዜ አላደለ ጥፍት ብለህ ከሰውን ሁሉ ርቀህ ብቻህን ሆቴል ተቀምጠህ አስበህበት ውሳኔ ላይ ደርሰህ ሚስትና ልጆችን መልስ። እኔ እውነቴን ነው ማለት ነው። እኔ ዛሬ በጣም ነው ያዘንኩት ሱመያ በተናገረችው ንግግር። የዛሬው ቪዲዮ እኔ ታርቀው አንድ ላይ ሆነው የሚለቁትን ቪዲዮ ነበረ ከልቤ የጠበኩ የነበረው ማለት ነው። ግን ነገሩ እንደዛ አይደለም። ሱመያ ጭራሽ ሰኢድ ወደ አለችበት ቦታ እንዳይሄድ ጭራሽ ወደ ገጠር እንዳይመጣ ጭራሽ ሕይወቷን እንዲያከብድባት እንደማትፈልግ አድርጋ ነው የተናገረችው። ለዚህ ነገር ደግሞ መፍትሄውም ሁሉም ነገር ቁልፉም ያለው አንተ ጋ ነው። እባክ ቁጭ ብለህ ሰብበት እና ሁለት ወዶ አይሆንም። ምርጫህን ምረጥ፣ ውሳኔህን ወስን። አንተ ስለምን ትደክማለህ? አንተ ስለምን ትንከራተታለህ? እሷ እስከቦታ ቦታ ለምን ትሮጣለች? አንድ ሀል ካበጀህ ቁርጥ ያለው ነገር ጥሩ ውሳኔ ወስን። ወስነህ ሱመያን ከዛ ወደዛ ለመመለስ አይከብድህም። ግን አሁን አድርግ ያለችህን ነገር ሳታደርግ እኔም ተመለሽ ግቢ፣ እንደዚህ ሁኔ፣ ተገናኝ እያልኩ አርባ ሽሪን ሰዓት ብሰርባት የኔም ምክር ልትሰማ አልቻለችም። ድሮ ትሰማኝ ነበረ፣ ከበፊቱ ትሰማኝ ነበረ። አሁን ላይ ግን እልክ ደራ ተያይዘዋል ሁለቱም እሱን በፍለጋው በረታ እሷን በማምለጧ በረታች። እስኪያሁን ማን ነው እዚህ መሀል ውስጥ ቆሞ እንደዚህ መንገዳቸውን የሚያቋርጠው? ንገሩኝ። እኔ እንዴት አርጌ እነሱን ላያይዝ? እንዴት አርጌ ላገናኝ? ሀል አንድ ነገር ነው እሱን ነገር ወስነህ አድርገህ አንተ ማትሩጥ አትንከራተት፣ ጊዜህንም አታጥፋ፣ ችግርም ውስጥ እንዳገባ ከአንድ ቦታ አንድ ቦታ ስትል ያኔ ለልጆችህም ኑር ለእሷም ኑርላት። ያኔ ታስፈልጋችኋለህ፣ ለሁሉም ለልጆችህም ለሚስትን ታስፈልጋለክ። መኖርክ አለህ መባብ እንኳን ትልቅ ነገር ነው። ተቀመጥና ቤትክ ብቻህኑነህ አስበህበት፣ ውሳኔህን ወስን። ሱመዬ ዛ ሰዓት የትም አታመልጥህም፣ ያለችበት ትመጣላለይ ከነልጆቿ ግን አሁን ላይ አንተ ራስህ ወስነህ እሷን እንድትወስን ማድረግ መቻል አለብህ። ሰይዶ አሁን እየወሰንክ አይደለም። አሁን ላይ የአህዩን ምረጥ፣ ያ ሱመያን ምረጥ። ዝም ብለህ እየሮጥክ እየተንከራተትክ ድካም ሆነብህ። ትርፍህ ወይ እሷ ድካምህን አታቅልህ፣ ወይ አዩ የአንተን ጥቅምና ጉዳት አታቅ። ከሁለቱም ውጭ ነው አሁን እየሆንክ ያለኸው። ከዚች ስር ወደ ወደዚች ብለህ ስትሄድ ትሄድ ይቺኛይቱ ኦኦ ትላለች። እዚች ስር ስትመጣ ደግሞ ይችን እያገኘሀት አይደለም። ሁለቱንም እያያዝካቸው አይደለም። እኔ አንዳንዴ ከሁለቱም ውጭ እንዳትሆን ብዬ እፈራለሁ። ይህንን ነገር ተረጋግተህ አስበህ መወሰን ያለብህን ውሳኔ ወስን። ለራስህ እወቅበት። ለህይወትህ ራስህ እወቅ። በቃ ሰው የሚልህን አዩም ሆነች ጓደኛዋም ሆነች ሌላም ሰው የሚልህን ተውና፣ ራስ ልብህ የሚልህን አድርግ። እሷም እንደዛው። ይህንን ነገር ካላደረጋችሁ ሁለታችሁ እንደዚሁ ስትንከራተቱ ጊዜያችሁን ስታጠፉ ትኖራላችሁ። ይፈራሉ።